ወደ ውስጥ ከገቡም ኋላ ከጎን ሶስት ሽንቁሮችን አዩ። ሽርጣቸውን በመቅደድ አንዱን ደፈኑት፣ ሁለቱን በእግሮቻቸው ደፈኗቸውና መልእክተኛውን ይግቡ አሏቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ገቡና የአቡበከርን ጭን ተንተርሰው ገደም አሉ። ቁረይሾች ነቢዩን ሰለላሁ አለይህ ወሰለም ለመግደል የመጨረሻ በዳይ ውሳኔ ላይ በደረሱበት ወቅት ጅብሪል የቁረይሾችን ሴራ በወህይ ያሳወቃቸው በአላህ እንዲሰደዱ መፍቀዱንም አበሰራቸው። የአላህ መልእክተኛ ሰለላሁ አለይህ ወሰለም በአስራ አራተኛው ዓመተ ነቢይነት በወረሃ ሶፈር 27ኛው ሌሊት ማለትም ሴፕቴምበር 12 6 22 ቤታቸውን ለቀው ወደ ባልንጀራቸው አቡበከር ቤት ሄዱ። አቡበከር ከእርሳቸው ዘንድ ለጉዞ ጓደኝነት ከማንም በላይ ታማኝ፣ ገንዘባቸውንም ለመሰዋት ዝግጁ ነበሩ። ከአቡበከር ቤት በጓዳው በኩል በመውጣት ው ሳይቀድ በፊት መካን በፍጥነት ለቀቁ። ቁራይሾች ለፍለጋ እንደሚሰማሩና መጀመሪያ የሚያስቡት ወደ ሰሜን አቅጣጫ የተዘረጋውን የመዲና ዋነኛ መንገድ መሆኑን ነብዩ በመረዳታቸው በስተደቡብ በኩል ወደ የመን የሚያደርሰውን መንገድ ይዘው ወደ ተቃራኒ አቅጣጫ ጉዞ ጀመሩ። በዚህ መንገድ አምስት ማይሎች ያህል ተጉዘው ሰውር ከተባለው ተራራ ደረሱ። ትልቅና መንገዱ ማስፈሪ ድንጋያማና አስቸጋሪ ነው። በጉዞ ምክንያት የመልእክተኛው እግር ቆሰለ። ቁስላቸውን ለመደበቅ በእግራቸው ጫፍ ይጓዙ እንደነበር ይነገራል። ከጋራው ጋር ሲደርሱ አቡበከር ተሸክሟቸው በከፍተኛ ድካም ከተራራው ጫፍ ወዳለው ዋሻ ደረሷቸው። የዚህ ዋሻ ስም በታሪክ ፀሐፍት ዘንድ ጋር ሰውር ወይም ደግሞ ስውር ዋሻ በመባል ይታወቃል። ከዋሻው አጠገብ ደርሰው ሊገቡ ሲሉ አቡበከር፣ እኔ ከመግባቴ በፊት አይገቡም። አንዳች መጥፎ ነገር ቢኖር እንኳ አርሶን ሳይሆን እኔን ይጉዳኝ በማለት ወደ ውስጥ ቀድመው ዘለቁ። ወደ ውስጥ ከገቡም ኋላ ከጎን ሶስት ሽንቁሮችን አዩ። ሽርጣቸውን በመቅደድ አንዱን ደፈኑት ሁለቱን በእግሮቻቸው ደፈኗቸውና መልእክተኛውን ይግቡ አሏቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ገቡና የአቡበከርን ጭን ተንተርሰው ጋደም አሉ። ወዲያውም እንቅልፍ አሸለባቸው። በዚህ መካከል አቡበከርን እግራቸውን አንዳች ነገር ነደፋቸው ነብዩ ሶለላሁ ዐለይሂ ወሰለም ከእንቅልፋቸው እንዳይነቁ በመስጋት አልተንቀሳቀሱም ነበር። በስተ መጨረሻም ከህመሙ ጥናት የተነሳ ከአይናቸው የሚወርድ እምባ ከነቢዩ ፊት ላይ ሊያርፍ ቻለ። ነቢዩም አንባው ቢያገኛቸው አቡበከር ሆይ ምን አገኘ? በማለት ጠየቋቸው። አቡበከርም አንዳች ነገር ነደፈኝ ወላጆቼ ለእርሱ መስዋዕት ይሁኑ አሉ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከተነደፉበት ቦታ ላይ ተፉላቸው። ህመሙ ወዲያውኑ ለቀቃቸው። በዚህ ዋሻ ውስጥ ሶስት ሌሊቶችን ማለትም ጁማ፣ ቅዳሜና አሁድ ሌሊት አሳለፉ። አብደላህ ቢን አቡበከር ከእነርሱ ጋር ያድር ነበር። አኢሻ እንዳሉት አብደላህ ብለው ወጣት ነው። ከእነርሱ ጋር አድሮ ጎ ከመቅደዱ በፊት ወደ መካ በመመለስ እዛው ያደር ይመስል ነበር። መካውያን የሚነጋገሯቸውን ጉዳዮችን ሁሉ ይዞም መሸትሸት ሲል ወደ እነርሱ በመሄድ ያደርስላቸዋል። የአቡበከር አገልጋይ አሚር ቢን ፈሂራህ የሚታለቡ ፍየሎችን ምሽት ላይ ይወስድላቸዋል። እነርሱም በቂ ወተት ያገኛሉ። ከመቅደዱ በፊትም ይዟቸው ይመለሳል። በእነዚህ በሶስት ሌሊቶች ያለማቋረጥ ይህን ያደርግ ነበር። አሚር ፍየሎቹን ይዞ አብደላህ ቢን አቡበከር እስከ መካ ድረስ በመከተል ኮቴውን ያጠፋለት ነበር። የአቡበከርና የነብዩ መሰወር ያንገበገባቸው ቁረሾች አስቸኳይ ስብሰባ በመቀመጥ ሁለቱን ለመያዝ የሚያስችላቸውን የትኛውንም መንገድ ለመጠቀም ወሰኑ። ወደ መካ የሚያደርሱ ጎዳናዎችን ሁሉ በጥብቅ የመሳሪያ ጥበቃ ሥር አዋሉ። ሁለቱንም በሕይወት ወይም ገድሎ ወደ መካ ለሚያመጣ ማንኛውም ሰው ስለ እያንዳንዳቸው መቶ ግመል ሽልማት ለመስጠት ቃል ገቡ። በዚህ ጊዜ ፈረሰኞች፣ እግረኞችና የኮቴ አዋቂዎች በፍለጋ ላይ ተሰማሩ። ጋራዎችን፣ ሸንተረሮችንና ሸለቆዎችን እንደዚሁም ሜዳዎችን ሁሉ አሰሱ። ግና ድካማቸው ፍሬ አልያዘም። ያለ ውጤት ተመለሱ። ነገር ግን አሳዳጆች ከዋሻው በር ላይ መድረስ ችለው ነበር። ግና አላህ ፍቃዱን ፈጻሚ ነው። ቡኻሪ አነስን በመጥቀስ እንደዘገቡት አቡበከር እንዲህ ብለዋል። ከነቢዩ ጋር ከዋሻው ውስጥ ነበርኩ። ራሴን ቀና ሳደርግ የሰዎችን እግር አየሁ። የአላህ መልክተኛ ሆይ

አሳዳጆቻቸው ከእርሳቸው ለመድረስ ጥቂት እርምጃዎች ሲቀራቸው ትተዋቸው ተመለሱ። ፍለጋው ጋብ ሲል በቁረሾች የገነፈለው የበቀላ ስሜታቸው ሲሰክን የአላህ መልእክተኛ እና ባልንጀራቸው ወደ መዲና ለመጓዝ ተዘጋጁ። ፍለጋው ጋብ ሲል በቁረሾች የገነፈለው የበቀላ ስሜታቸው ሲሰክን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እና ባልንጀራቸው ወደ መዲና ለመጓዝ ተዘጋጁ። ፊዳከ ነፍሲ ኡሚ ወአቢ ያ ረሱል